እመቤታችን በባህሪ በፍጥረት ሰው ናት። በቃ ይህንን መካድ ማለት የባህርያችን መመኪያ ናት የምንለውን ጭምር አብረን መካድ። ከሴቶች ተለይተሽ ሲላት እመቤታችን ከሴቶች ልዩ የሚያደርጋት ባህርያዋ አይደለም። እመቤታችን ከሴቶች ልዩ የሚያደርጋት ምንድን ነው? ንጽህናዋ፣ ቅድስናዋ፣ ክብሯ በእርሷ ላይ የተደረገው ነገር ከሌሎች ሴቶች ልዩ ያደርጋታል። እመቤታችን ሰው በመሆን እንደኛ አይደለችም ካልን የባህርያችን መመኪያ አይደለችም ልንል ነው እሱም ደግሞ ሰው አልሆነም ልንል ነው ትንሽ ቆይተር እሱም ሰው አልሆነም ሰው ካልሆነ ደግሞ እንዴት አዳንን የሚል ጥያቄ ደግሞ ሊመጣል ሰው መሆኗን ለማጠየቅ ሰውማ ባትሆን እንዴት ትታጭ ነበር አይ ሰው አይደለችም ከላይ ከአርያም የመጣች ኃይልናት ብሎ እንዴ ሰው ባትሆን ነው የታጨችው ታዲያ እና አንዳንዶች ይህንን ለዮሴፍ የታጨችው ሰው መሆኗን ለማጠየቅ ነው የሚለውን ለመናገር እየፈሩ ዳርዳሩን የሚዞሯል ዳርዳሩን የሚዞሩ ምንም ዳርዳር መዞር አያስፈልግም። እመቤታችን ለዮሴፍ ታጭታ ነበር። ማለትም ደግሞ ክብሯን አይቀንሰው። ለምን? በዚያን ጊዜ የነበረ ወግ ነው፣ ልማድ ነው፣ ስርዓት ነው። ስለዚህ ለምን ታጨች ለሱ ማለት አይቻልም። ደግሞ ያጫትም ለዮሴፍ እንድትታጭ ያደረጓትም ዮሴፍም፣ እሷም እኮ ስትታጭ ይሄ ሁሉ ከዛ በኋላ የሚመጣው ነገር ይመጣል የሚል ውስጣቸው አልነበርም። እሷም መልአኩ ሲነግራት መልአኩን ስትጠይቀው የነበረ ዮሴፍም፣ ጸንሳ ሲያት ጽኑ ጭንቀት ውስጥ የወደቀ እኮ በእሷ ላይ የተደረገው ነገር ልዩ መሆኑን ስላልገባው ነው ልዩ መሆኑን ስላላወቀ ነው። እኛ አሁን በእሷ ላይ የተደረገው ነገር ልዩ መሆኑን ስላወቀ፣ ስለተረዳን ነው። እንደው በሰው ስርዓት ለሰው ታጨሽ ማለት አንዳንድ ጊዜ የሚከብደን ይሄ ምንም አይከብድም። በቃ እንደኛው ሰው መሆኗን እንደውም የባህርያችን መመኪያ መሆኗን የሚያሳይ ነው።